ከአንድ አመት በላይ የዩቲዩብ ቻናል ራን ሲያደርግ ቆይቻለሁ። አሁን ግን ከአመት ከአራት አምስት ወር በኋላ ኦልሞስት ከአቅሜ በላይ ሆኖ ላቋረጠው እየተንገዳገር ይገኛል። ለምን ከበደህ ነው የእናንተ ጥያቄ? ዋና ነጥቦችን ላንሳ? እንግዲህ መጀመሪያ ላይ እኔ ይህንን የዩቲዩብ ቻናል ስጀምር ለመጀመሪያ ደረጃ

ከዛ በፊት እንግዲህ የነበረኝ እኔ ግንዛቤ የሚያስፈልጉኝ ነገሮች ካገኙ የዩቲዩብ ቻናልን ደንቡ እንደማስኬዱና ሰክሰስፉ እንደሞን ነበር። አንፎርቹኔትሊ እነዛን ሁሉ አቬልብል አድርጌ ነገሮች እንደጠበኩት አልሆናሉ። ያ ማለት ምንም እንኳን እቃዎችን አቬልብል ባደርግ መል ኮንሲስተንት መሆን አልቻልኩ። ምክንያቱም ከዚህ በፊት በተደጋጋሚ እንደምገልጽ የዩቲዩብ ቻናል ረን ማድረግ ዜራ ሶ ሶ ማች ታስክስ ለመጀመሪያ አይዲያውን ማፍለቅ አለባችሁ። ከዛ በኋላ ስክሪፕት መጻፍ አለባችሁ። ከዛ በኋላ ሪካርድ ማድረግ አለባችሁ። በቪዲዮ መልኩ ኤዲት ማድረግ አለባችሁ። ታምኔል ማዘጋጀት አለባችሁ። ታግስ ኤንድ ዲስክሪፕሽንስ ኤንድ ሶን ኤንድ ሶን፣ አፕሎድ ማድረግ። እነዚህ ታስኮች ቀላል አይደሉም። ራሱን መራሱ ይቻላል። አንድ እያንዳንዳቸው የጠሯቸው ነገሮች አንድ ባለሙያ የሚያስፈልጋቸው ነገሮች ሆኖ ማግኘት ማለት ነው ከዚያ የተነሳ በጣም ስለከበደኝ ወደኋላ ወደ ኋላ ሪዘርቭ አደረኩ። ምክንያቱም ደግሞ ፐርሲስት እንዳላደርግ በመጀመሪያ ላይ ምንም እንኳን ያለኝን ያካፈልኩ ሰዎችን ላስተምር ብጀምርም በኋላ ላይ ደግሞ ገንዘብ እንደሚገኝ ሲገባኝ ገንዘብ በአጭር ጊዜ ውስጥ አገኛለሁ ብዬ በማሰብ ማስኬድ ጀመር። አልሆን ሲል ፐርሲስት ማድረግ አለ ምን ማለት ነው ለካ ሲገባኝ ዩቲዩብ ቻናል ራን የማደርግበት ምክንያት ስትሮንግ አልነበረም። እየተንሻፈፈም ነበር ማለት ነው። ምናልባት የመጀመሪያውን ዓላማ ያድግ የሚቀጥል ኖሮ ለማለት ነው። ያለኝን እውቀት ለሰዎች ለማስተማር ለማካፈል እንጂ ገንዘብ ማግኘት አለማግኘት ሌላ ሁለተኛ ጉዳይ እንደሆነ ማቋረጥ እንደማድገደድ በትክክል አሁን ይገባኝ። ሌላኛው ምክንያት ኦቤስሊ የፒኤችዲ ተማሪ እንደመሆኔና የዩኒቨርሲቲ አስተማሪ እንደመሆኔ ታስኮች በጣም በዛሉ። በዚህ በኩል የፒኤችዲ ላቦራቶሪ ታስኮችን ማስኬድ አለባችሁ፣ ሴሚናር መጻፍ አለባችሁ አዘሴምታይም ደግሞ በርደን ማስተባር አለባችሁ። ይህ ሁሉ በጣም ከበደኝ የእውነት ለመናገር በጣም ቢዚ ያደረጉኝ ማለት ነው። እውነቱን ስነግራችሁ ከእነዚህ ሁሉ ትልቁ ሚዛን የሚደፈው ምክንያት ግን እነዚህ ሌሎቹ ሰበብ የደረደርኳቸው ቢሆኑ፣ ዋናው ምክንያት የዩቲዩብ ቻናል ዳራ እንዳላደርግ ትልቅ ፈተና የሆነኝ የእኔ ምክንያት በጣም ደካማ በመሆኑ አጭር ጊዜና ሾርት ተርሆነ ደካማ ምክንያት በመሆኑ ስለዚህ ይህን ቻናል ራን ለማድረግ ከዚህ በኋላ ምንድነ ፖሊስ አድርጌ የተነሳውት ገንዘብ ባገኝም ባላገኝም ያለኝን እውቀት ለሰዎች ማካፈል ስላለብኝ በሚል ደምድሜ እነሆ ከአንድ አዲስ ከእንደገና ተነስቼ ቀጣይ ላላወቁት ያክል ጊዜ እያስተላለሁ እቀጥላለሁ ማለት ነው። ያኔ ምክንያት በትክክል ግልጽ ሲሆንልኝና ልክ የሎንግ ተርም ሲሆን በእርግጠኝነት ማስኬድ የምችልበት አቅም አለኝ። ምክንያቱም ያ ሁሉ ታስክ ከበደኝ፣ አልኳችሁ ስጀምር ነበር። ዛሬ ላይ የቪዲዮ ኤዲተር ነኝ፣ ተምብኔል ዲዛይነር ነኝ፣ ስክሪፕት ራይተር ነኝ እና ሌሎችም ሌሎች። በአጠቃላይ ያንድ የዩቲዩብ ቻናል ራን ለማድረግ የሚያስችል መሰረታዊ የሚባለው ክሎቶች እና እውቀቶች አሉኝ ማለት እችላለሁ ማለት። ስለዚህ ከዚህ በኋላ ባለው እናንተን የማስተምርበት አቅም የማገኝ ይመስለኛል። ሰው ከዚህ ላይ ግን ልናገር የፈለኩት ምናልባት እንደ እኔ የዩቲዩብ ቻናል ካፍታችሁ ያላችሁን ሸር ለማድረግና ገንዘብ ማግኘት የምታስቡ ሰዎች በደንብ በርካችሁ ልታስቡት የሚገባ ሚዲያ ላይ እንደሚነገርለት፣ ሚዲያ ላይ እንደሚወራለት በዩቲዩብ ቻናል ገንዘብ ማግኘት በተለይም ደግሞ በኢትዮጵያ ኮንቴክስት እጅግ በጣም ከባድ። ሞኔታይዝ ተደረጉ የተባሉት የኢትዮጵያ ቻናሎች እንደምታውቁት የኢትዮጵያ ተመልካች የራሱ የሆነ የሚያስከፍል ዋጋ ስለሌለው እዚያ ይልቁንም ምናልባት ከሆነም ከሆነም በጉግል አድ ትከፈሉ የሚችሉ ከውጭ ያሉ ኢትዮጵያውያን የእናንተን ኮንቴንት የሚመለከቱ ከሆነ ነው። እና እነዚ ደግሞ ከውጭ ያሉት ኢትዮጵያውያን ስንቶቹ ይመለከታሉ፣ ስንቶች ውጭ ናቸው የሚለው አዳጅ ስለሆነ በተለይ ደግሞ ከጉግል ገንዘብ አገኛለሁ ወይም ከማስታወቂያ አገኛለሁ ብላችሁ የምትገቡ ሆነ እመኑን በርናውት ታደርጋላችሁ። እንደሚማር ስለዚህ ቻናል ረን ለማድረግ ዓላማችሁን በትክክል ስትሮንግ እና ሎንግ ተርም ፐርሲስተንት ማድረግ ይጠበቅባቸዋል ለማለት ነው። እንደኔ እንዳትሉ ከፈለጋችሁ ማለት ነው። ሶ ዛሬ ያስጎላችሁ አጭር ሀሳብ ይህ ነበረ። ቀጣይ በሌላ መሰናዶ እንገናኛለን። እስከ መጨረሻው ስላደመጣችሁኝ እጅግ በጣም አመሰግናችኋለሁ። ቻው ሰላም።